አስረኛው የከተሞች ፎረም እንደ ሀገር በሰመራ ከተማ ተካሂዷል አይደል? አሁን እንግዲህ ልክነ አስረኛው የከተሞች ፎረም በሰመራ ከተማ በደማቅ ሁኔታ ተከብሯል ማለት ነው። ባሳለፍነው ሳምንት እጅግ በጣም ደስ በሚል ሁኔታ ነበር የተከበረው። ባህላችን ሴቶቻችንን የተለያዩ የፈጠራ ስራዎችም እዛው የተቃኙበት ሁኔታ አለ። እንዲሁም ደግሞ አርባ ምንጭ ከተማም ለተለያዩ ከተማ አስተዳደሮች ስጦታ ያበረከተበት ሁኔታ አለ። እነሱም ከሌላ ከተማ አስተዳደሮች ስጦታ ተበርክቶላቸዋል ማለት ነው። እጅግ በጣም ደስ ይላል። እንግዲህ ይሄ ፎረም በርካታ በርካታ ጥቅሞች አሉት ማለት ይቻላል። አንደኛውን ስንመለከት እርስ በርስ ትውውቅ ይፈጠራል። ባህልን፣ ቋንቋን፣ ጓደኝነትም እዛው ይመሰረታል ማለት ነው። ሲቀጥል ደግሞ እርስ በርስ ትውውቅ ብያለው አንዱ ለአንዱ ያለውን ተሞክሮ ሼር የሚያደርግበት ነው። ከዛም በተጨማሪ ደግሞ እንዲሁ ስጦታ የተሰጣጡ ነው ብያለው፣ እና ፍቅርም የሚገላለጹበት ፎረም ነው እና እጅግ በጣም ዘርፈ ብዙ ጠቀሜታዎች አሉት እንግዲህ ዕለቱ በተለይ የከተሞች ፎረም ላይ ከተሳተፉ ልኡካን መካከል አንዱ የአርባ ምንጭ ከተማ አስተዳደር ነው። አርባ ምንጭ እንግዲህ እምቅ የተፈጥሮ ጸጋ ያላት ከተማናት አሁን ላይ ራሱ የከተማ እድገቷ ራሱ በጣም አጃቢብ በሚያስብል ደረጃ እያደገች ያለች ብዙዎችም ለጉብኝት የሚመርጧት ከተማናች እና በተለይ ከተማዋ ያላትን እምቅ አቅም በተለይ በቱሪዝሙ ዘርፍ ባህል አልባሳትን፣ እንዲሁም ያለንን ሁሉ ሴቶችን፣ በተለይ አዞዎችን በአካል በመውሰድ ለዚህ አካባቢ ብዙ የአርባ ምንጭ ስታነሽ አዞች ትዝ ይላሉ። ብቸኛው የአዞ ራንች በኢትዮጵያ እዚህ አርባ ምንጭ እንደመገኘቱ አዞችን በአካል እዛው ድረስ ወስደው እያስተዋወቁ ነበር። የድንጉዝ አልባሳታችን እያስተዋወቁ ነበር። የሽመና ልጥበ መነሻ እንደመሆናችን መጠንም ሽመናን እዛው እየሰሩ ለሌሎች አካባቢዎች እያስተዋወቁ ነበር እና በጣም ብዙ ተሞክሮች የሚቀመሩበት በርካቶችም ያላቸውን እሴት የሚለዋወጡበት መድረክ ነው ብዬ አስባለሁ። ይመኞሻል። አሁን እንግዲህ ስለ አስረኛው የከተሞች ፎረም በርካታ ነገሮችን አነሳንና ወደ መዝናኛው ዘርፍ ደግሞ ሻገር ስንል አስራ አንደኛው የጉማ አዋርድ ተካሂዶ ነበር በዚህ ሳምንት። በትክክል እንግዲህ ጉማ አዋርድ በተለይ በፊልም ኢንዱስትሪው፣ በሙዚቃው፣ በኪነ ጥበብ ዘርፍ አንቱታን ያታረፉ ወይም ደግሞ ለህዝብ የሚመጥን ስራ የሚሰሩ ግለሰቦችን ያበረታታል፣ በየዓመቱ ይሸልማል፣ ውቅና ይሰጣልና በተለይ ጉማ አዋርድን እኔ በዚህ ከቅርብ ጊዜ ወዲህ በሁሉም ዘርፎች ማለት ይቻላል ሜካፕ ባለሙያ ሳይቀር ሁሉ ይሸልማል። ይሄ የሙዚቃ ማጀቢያ የፊልም ማጀቢያ ሙዚቃዎች ሁሉ ይሸለሙበታል እና አዳዲስ ተስፋ የጣለባቸው አርቲስቶችም ራሳቸውን የሚያሳዩበት መድረክ ነው። እና ከዚህ ረገድ በርካታ አርቲስቶች እናስታውሳለን። ባለፈው ጊዜ ጉማ ዋርድን በማሸነፍ ሰላም ተስፋዬ እና ግሩም ኤርሚያስን እናነሳለን። አሁን ላይ ደግሞ አዳዲስ ፊቶች ብቅ እያሉ ነው። አው፣ ልክ እናንተ እንዳልከው ይሄ አስራ አንደኛው ጉማ ዋርድ በአድዋ ሙዚየም ነው የተከበረው። እጅግ በጣም በአልባስ ደምቀው ነበረ። እንደውም ከዛ በፊት አንድ መግለጫ ወጥቶ ነበረ። ከዚህ ከሽልማቱ ፕሮግራም በፊት ማንኛውም ወንድም ሆነ ሴት ባህላዊ ነገር የአድዋ ሙዚየም እንደ መከበሩ መጠን አልባሳት ላይ በጣም መጠንቀቅ እንዳለባቸው የተገላለጡ አልባሳትን ማንነታችን የማይገልጹ አልባሳትን እንዳይለብሱ ቅድሚያ ጥንቃቄም እንዲያደርጉ መግለጫዎች የወጡበት ሁኔታ አለ። እጅግ በጣም ደስ በሚል ሁኔታ ነበር የተከበረው። እንግዲህ ወደ ሽልማቱ ፕሮግራም ላይም ስንመጣ የአመቱ ምርጥ ሴት ተዋናይ ቃልኪዳን ጥበቡ ሆና ተመርጣለች ማለት ነው በትዝታ ፊልም እንዲሁም ደግሞ ናታ የጌታቸው በጥቁር አደይ የአመቱ ምርጥ ተዋናይ ተብሎ ከወንዶች ዘርፍ ተሸልሟል። እንዲሁም ደግሞ በሴቶች ከሌሊቱ ስድስት ሰዓት ፊልም ማርታ ጎይቶም ረዳት ከሴቶች ተዋናይ ተመርጣለች። እንዲሁም ደግሞ በወንዶች ዘርፍ ደግሞ ረዳት ተዋናይ አማኑኤል ሀብታሙ በአፊኒ ፊልም አፊኒ ፊልም ተመርጧል፣ ማለት ነው። እጅግ በጣም ደስ ይላል። በሜካፑ በሳውንድ ትራክ፣ አንተም ቅድም ለማንሳት እንደወደድከው በርካታ ተዋናዮች በፊልሙ ማጀቢያ እንዲሁም በዳይሬክቲንጉ እጅግ በጣም ደስ ደስ የሚል ስጦታዎች የተበረከቱበት ሁኔታ አለ። ቁጫቆንጆው። አዎ፣ እንደዚህ አይነት ነገሮችን ደግሞ ስናበረታታ ነገ ደግሞ ለቀጣይ ትልቅ ነገር እንዲሰሩ ሀደራም ጭምር እየሰጠናቸው ነው እና አንድ ሰውን ስታበረታታ ለቀጣይ ጥሩ ነገር ይሰራል። በትክክል እንግዲህ በወቅቱ ናለር ካስታዎች አፌኔ ፊልም ላይ ተዋናይ ነበሩ ግሩም ኤርሚያስና አማኑኤል አለባበሳቸውን ካይሽ በጣም አይን ውስጥ የሚገባ ነበር እና ባህላችንን በሚገባ በሚያስተዋውቅ መልኩ ነው እዛ ጋር ለብሶ የተገኙት እንግዲህ ጉማ ዋርድ በተለያዩ ሁነቶች የተለያዩ አርቲስቶችን ሙዚቀኞችን የኪነጥበብ ባለሙያዎችን እውቅናን በመስጠት ተጠናቋል እና በቀጣይም በርቱልን ከዚህ የተሻለ ነገር ሰርታችሁ የሚል አይነት ነገር መልእክትን ያነገበ ስራ ነውና፣ ይበል የሚያሰኝ ነው አይደል። ሌላው እንግዲህ ከዚህ ከጥበቡ ዘርፍ ሳንወጣ ደራሲ ገጣሚ፣ እንዲሁም ደግሞ ተዋናይ ጌትነት እንዲሁም የከበረበት ሳምንት ነበር። እጅግ በጣም ደስ ይላል። በትክክል። ብዙ ጊዜ በሀገራችን የተለመደ አይደለም አንድ ሰው ከሞተ በኋላ ነው ብዙ ጊዜ የሚዘከረውና፣ ታላላቅ ሰዎችን ሳይሞቱ ማመስገን የሁላችንም ተግባር ሊሆን ይገባል። እንግዲህ በተለይ የሚታወቀው በድርሰቱ ነው፣ ዳይሬክት በማድረግ እንዲሁም ደግሞ በመድረክ ስራዎቹ በደንብ ጎልቶ የሚታይ ነው እና አርቲስቱ ከዛም በተጨማሪ ደግሞ ድራማዎች፣ በተከታታይ ድራማዎች እንደውም በደንብ አስታውሳለው፣ ዳና የሚል ድራማ አለ። እጅግ በጣም የሚወደው ካራክተር ነበር እና ብቻ እንደዚ አይነት ሰዎችን ማበረታታት፣ እውቅና መስጠት፣ ለለፉ ለሰሩ ሰዎች እውቅና ስንሰጣቸው ሌሎችም እኔ በሰራ ለወደፊትም እኔም እንደዚህ እሆናለሁ የሚል ጉጉት ያድርብንና ጥሩ ነገሮችን እንሰራለን ማለት ነው። በትክክል ሪያክሽኑ አይተሽዋል። መኪና ቁልፍ ሲሰጠው የነበረውን ስሜት በጣም የሚስተጋባ ነው። የእውነት ደስታው ከልብ መሆኑን ያልጠበቀ እሱም አልጠበቀውም። እውነት ለመናገር ግን እንደዚህ ማበረታታት እጅግ በጣም ይበል የሚያሰኝ ነው። ቅዳሜ መዝናኛ ፕሮግራማችን አሁንም የተለያዩ አዝናኝና አስተማሪ ፕሮግራሞችን እያሰናዳን ወደ እናንተ እንደርሳለን። በቅዳሜ መዝናኛ ፕሮግራማችን የተለያዩ አዝናኝና አስተማሪ ፕሮግራሞችን ወደ እናንተ እያደረሰን ቆይታ እናደርጋለን።